እንጦጦ ሚዲያ ነው። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆነው። እንጦጦ ሚዲያ የሁላችንም ግንባር ቀደም ተመራጭ ሚዲያ። የወለንጭት ግጭትና የኦሮሚያ ጸጥታ ስጋት። በፋኖና በመከላከያ መካከል እየተደረገ ያለው ውጊያ እንደቀጠለ ነው። አማራን በመግደል የአማራ ክልልን ችግር መፍታት እንደማይቻል ዶክተር ይልቃል ከፋለ ተናገሩ። አዲስ አበባ ወደ ዓለም ዲፕሎማሲ ማዕከልነቷ መመለሷ ተገለጸ። አርዕስተ ዜናዎቹን በዝርዝር እንመለከታለን። ከዕለታዊ መረጃዎቹ ጋር እኔ አዲስ የሽታ ሲሆን፣ ይህ እንጦጦ ሚዲያ ነው። አዲስ አበባ ወደ ዓለም ዲፕሎማሲ ማዕከልነቷ መመለሷ ተገለጸ። ኢትዮጵያ በሰሜኑ ጦርነት ውስጥ በነበረችበት ወቅት የደረሱ ዓለም አቀፍ ጫናዎችን ለመቋቋም የማለዘብ ዲፕሎማሲ ስትከተል መቆየቷን የውጭ ጉዳይ ሚኒስቴር አስታውቋል። በአፍሪካ ሕብረት አደራዳሪነት በፕሪቶሪያ ሰላም ስምምነት መፈራረሙን ተከትሎና ተጨማሪ ዲፕሎማሲ ስራዎች በመሰራታቸው ይደርሱ የነበሩ ጫናዎች መቀነሳቸውን ቃል አቀባዩ ጠቅሰዋል። ይህን ተከትሎም ኢትዮጵያ አሁን ላይ ከማለዘብ ዲፕሎማሲ ወደ ማሳመን ዲፕሎማሲ መመለሷን የተናገሩት አምባሳደር መለስ የተለያዩ የዓለማችን ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት ለማሻሸል መሪዎቻቸውን ወደ አዲስ አበባ በመላክ ላይ መሆናቸውም አክለዋል። አማራን በመግደል የአማራ ክልልን ችግር መፍታት እንደማይቻል ዶክተር ይልቃል ከፋለ ተናገሩ። ፈተናዎችን ወደ እድል በመቀየር ህዝባችንን እናሻግራለን በሚል መሪ ቃል የከፍተኛና መካከለኛ አመራር ኮንፈራንስ በባህር ዳር ተጀምሯል። በኮንፈረንሱ ተገኝቶ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር ክቡር ዶክተር ይልቃል ከፋለ ክልሉን መሪ በማሳጣትና የክልሉን ህዝብ ሰላም በመናድ የሚመጣ ውጤት አይኖርም ያሉ ሲሆን አመራርን በመግደል የአማራ ክልልን ችግር መፍታት የብቻንን ሲልም ተናግሯል። ርዕሰ መስተዳድሩ አያይዞም ለህዝብ የገባናቸውን ቃሎች ቆጥረን ለመፈጸም ርብርብ ማድረግ ይገባል ያሉ ሲሆን ጽንፈኞቹ አጀንዳ እየተመራን ከልማትና ከብልጽግና ጉዟችን ልንገታ አይገባም ብለዋል። የገጠመን ችግር ውስብስብና አስቸጋሪ ነው ያሉት ዶክተር ይልቃል ይህንኑ በጥልቀት በመገምገምና ለመፍትሄዎቹ አቅጣጫ የሚያስቀምጥ ኮንፈረንስ በማስፈለጉ ምክንያት መድረኩን ማዛየቱንም ተናግረዋል። ብልጽግና ፓርቲ የአማራን ህዝብ ጥያቄዎች ለመመለስ ማስታወስ በሂደት ላይ እንዳለና ለተፈጻሚነቱ እየተጋ ያለ ፓርቲ መሆኑን ገልጸዋል። የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአድራጃ ዘርፍ ኃላፊ ዶክተር ጋሻ አወቀ በበኩላቸው የአማራ ህዝብ መሰረታዊ ጥያቄዎች ምላሽ እንዲያገኙ ሰላማዊና ዲሞክራሲያዊ በሆነ መልኩ ትግል ይደረጋልም ብለዋል። በክልሉ የገጠመን ችግር በውል ተረድቶ ወደ እድል በመቀየር ክልሉን በብቃት የሚመራ ፓርቲና መንግስት በመኖሩ ለዚሁ ዓላማ የሚታገል ቁርጠኛ አመራርና አባል እንዲሁም ህዝብን የሚያነሳሳ የሚዲያ እና ኮሚኒኬሽን ስራ ይሰራል ሲሉ ዶክተር ጋሻው ተናግረዋል። ኮንፈረንሱ ለመላው የፓርቲው አመራርና አባል በክልሉ ወቅታዊ ሁኔታዎች ላይ ግንዛቤ ለማስጨበጥ ያለ መሆኑን የተናገሩት ዶክተር ጋሻው ጠንካራ የፖለቲካ አሳቢ እና የተስተካከለ የፖለቲካ ትግል ማድረግ ይጠበቅበታልም ሲሉ መልእክታቸውን አስተላልፈዋል። ከ1400 በላይ በክልሉ የሚገኙ ከፍተኛና መካከለኛ አመራሮች ተሳታፊ መሆናቸውም ተገልጸዋል። ኮንፈረንሱ በቅርቡ ህይወታቸውን ላጡ ለአቶ ግርማ ይሽጣና አብሯቸውን ለተሰው ወንድሞች የጠዋፍ ማብራ ስነስርዓት በመካሄድም ተጀምሯል። ቦታ ስር 2015 ጀምሮ ለተከታታይ ቀናት የሚካሄዱ ኮንፈረንስ መሆኑን ተገልጿል። ኮንፈረንሱ ፈተናዎችን ወደ እድል በመቀየር ህዝባችን እናሻገራለን በሚል መሪ ቃል ይካሄዳል። የወለንጭት ግጭትና ኦሮሚያ ጸጥታ ስጋት ወረንጭቲ ወይም ኦልንጭቲ ከተማ ባለፈው ማክሰኞ የመንግስት ጸጥታ አስከባሪዎችና አማጽያን ባደረጉት የተኩስ ልውውጥ ሁለት ሰላማዊ ሰዎችና ስድስት አማጽያን መገደላቸውን የአካባቢው ባለስልጣናት አስታወቁ። የቦስት ወረዳ የጸጥታ ባለስልጣናት እንዳሉት መንግስት ኦነግ ሸኔ በሚል በአሸባሪነት የፈረጀው አማጽ ቡድን የከተማይቱን ፖሊስ ጣቢያ ለመምታት አቅዶ ነበር። ኦሮሚያ ክልል በምስራቅ ሸዋ ዞን ቦስት ወረዳ ወረንጭቲ ወይም ኦልንጭቲ ከተማ ውስጥ ባለፈው ማክሰኞ የመንግስት ጸጥታ አስከባሪዎችና አማጽያን ባደረጉት ሁለት ሰላማዊ ሰዎችና ስድስት አማጽያን መገደላቸውን የአካባቢው ባለስልጣናት አስታወቁ። የቦሰት ወረዳ የፀጥታ ባለስልጣናት እንዳሉት መንግስት ኦነግ ሸኔ በሚል ስም በአሸባሪነት የፈረጀው አማጺ ቡድን ታጣቂዎቹ የከተማይቱን ፖሊስ ጣቢያ ለመምታት አቅደው ነበር። አዳማ ወይም ናዝሬት 30 ኪሎ ሜትር ግድም በምትርቀው ወለንጭቲ አካባቢ ታጣቂዎች በተደጋጋሚ ጥቃት ያደርሳሉ። ታጣቂዎቹ ባለፈው እሁድ ቢሾፍቱ ከተማ በሚገኝ ፖሊስ ጣቢያ ላይ በከፈቱት ጥቃት ሰዎች መገደላቸውም ተዘግቧል። ባለፈው እሁድ እኩለ ላይ ስድስት ሰዓት ገደማ በቢሾፍቱ ከተማ ማንነታቸው ያልተገለጸ ታጣቂዎች በአንድ የከተማ ፖሊስ ጣቢያ ላይ ከፈቱ በተባለ ጥቃት ሴት ሰዎች ህይወት ማለፉን ለደህንነታቸው የሰጉ የአካባቢ ነዋሪዎች ገልጸዋል። በዚህ ላይም ተጨማሪ መረጃዎችን ለማግኘት ለከተማው ከንቲባ ለከተማ ኮሚኒኬሽን ኃላፊ እና ለከተማ ፖሊስ መምሪያ ኃላፊዎች በተደጋጋሚ እያቀረሙ ጥያቄ ምላሽ ባለመግኘቱ ጥረቱ አልተሰመርም። ያንኑ ተከትሎ ከትናንት በስቲያ ማክሰኞ ግንቦት 8 2015 ዓ.ም ከቀኑ 11 ሰዓት ገደማ ከአዳማ በቅርብ ርቀት ላይ በምትገኘው ወለንጭቲ ከተማ ላይ የመንግስት የጸጥታ ኃይላት ከታጠቁ አካላት ጋር የተኩስ ልውውጥ ማድረጋቸውም ተሰምተዋል። ይህንን ግጭት በማስመልከት ለዶቼ ቬለ አስተያየታቸው የሰጡት የቦስት ወረዳ ፖሊስ መምሪያ ኃላፊ ኮማንደር መሐመድ ሱፍ በዚሁ የተኩስ ልውውጥ መንግስት ሸኔ በሚል ስያሜ በሽብርተኝነት የፈረጀና ራሱ የኦሮሞ ነጻነት ጦር ብሎ የሚጠራው ታጣቂ ቡድን በከፈተው ተኩስ ሁለት ሰላማዊ ሰዎች በከተማ ውስጥ መገደላቸውንም ተናግረዋል። በዚህም አካባቢ ያለው ችግር አንዳንድ የኦሮሚያ ክልል አካባቢዎች እንደሚስተዋለው ኦነግ ሸኔ የተባሉ ታጣቂ ኃይል እዚህም አልፎ አልፎ ይንቀሳቀሳል። ሰሞኑን በከተማችን ላይ የከፈተው ተኩስም በዚሁ ኃይልና

የጸጥታ ችግሩ እየተባባሰ ነው የሚል ግምት የለንም። መንግስት እርምጃዎቸው የማስታገስ አቅም አለው። በውስን ቀናት ደግሞ ይህንም ያደርጋል። እነዚህ ታጣቂዎች ሽምቅ እንደመሆናቸው የሽፍታ አካሄድ ነው የሚሄዱት። ማህበረሰቡን እየገደሉ ያስፋሩ፣ እየመሸጉም ከማህበረሰቡ በቀላሉ ለይቶ ማስወገድ ፈታኝ ነው። አሁን ማህበረሰቡን መስለው ከተማ ውስጥ ገብቶ የመንግስት አመራሮችና ተቋማት ኢላማ አድርጎ ለመምታት ሲንቀሳቀሱ ነበር የሞከሩት እንጂ ፈጽሞ ከመንግስት አቅም በላይ አልሆኑም። መንግስት አሁንም ከህብረተሰቡ ጋር ምክክር በማድረግ ህዝቡ ሊለያቸው በቀስታ እየሄደ ባለበት ነው። እነሱ በዚህ መንገድ ተጠቅመው ከተማውን ለመምታት የሞከሩት ምናልባትን ያደረጉት ወይ ለዝርፊያ አሊያ ትኩረት ለመሳብ ነው የሚልም ግምት አለን። የቦስት ወረዳ ፖሊስ መምሪያ አዛዥ ኮማንደር መሐመድ ሱፍ አክሎ እንዳሉት በስፋት በወረዳ የሚንቀሳቀሱ የኦነግሸኒ ኃይል ከተማውን ለመምታት ተደጋጋሚ ጥረቶችንም ያደርጋል። በማክሰኞ የተኩስ ልውውጥ ከታጣቂዎች ስድስት ሰዎች ተገድለው አራቱ መያዛቸው ነው ይህ የአካባቢ ባለስልጣን የገለጹት። በወለንጭት የነበረው የታጣቂዎች ጥቃት ከ የበለጠ ነው ያሉት እኚህ ባለስልጣን የጥቃቱ ዓላማም በከተማው ፖሊስ ጣቢያ የሚገኙ በቁጥጥር ስር ያሉትን ታሳሪዎች ለማስለቀቅ ነበርም ብለዋል። ይሁንና በአካባቢ የነበረው የመከላከያ ሰራዊት አባልም እርምጃ በመውሰዱ ታጣቂዎቹ ወደ ፖሊስ ጣቢያው ዘልቀው መግባት አለመቻላቸውን ባለስልጣኑ ተናግረዋል። በዚህ አጋጣሚ የደረሰው ጉዳት በተለይም ከታጣቂዎቹ ወደ ከተማው በተተኮሱ ተኩስ ሁለት ሰላማዊ ሰዎች መሞታቸው ነው። እነዚህ ሰዎች በሰላም ንግዳቸውን ሲያከናውኑ የነበሩ ሱቅ ውስጥ የነበሩ ሰዎች ናቸው። ከምንም ነጻ የሆኑ ሰላም ሰዎች መሞታቸው አሳዛኝ ነው። ከዚህ ውጪ የፖለቲካ አመራርም ሆነ የፀጥታ አስተባባሪ አካል አላለፈም። ከዳገቱ ሆነው ወደ ከተማዋ ተኩስ የገደሉት ሰላማዊ ሰው ነው። ባለስልጣኑ በታጣቂዎቹ ላይ ደርሷል ስላሉት የአካል ጉዳትና በመንግስት ወገን ጉዳት መድረስ አለመለሱም። ከገለልተኛ አካል ማራገጥም አልተቻለም። በዚህ ከመዲናዋ አዲስ አበባ ምስራቅ የአገሪቱ የተለያዩ አካባቢዎች በሚስቶ ወለንጭቲና አካባቢ ተደጋጋሚ የፀጥታ ስጋቶች መከሰታቸውን በተዳጋሚ ተሰምተዋል። በቅርቡ አንድ የአፋር ክልል ባለስልጣናት ከወንድማቸው ጋር በዚሁ አካባቢ በጥይት ተደብድቦ መገደላቸው መዘገባችን አይዘነጋም። የአካባቢው የጸጥታ ጉዳይ በባለስልጣኑ ግን ይህንን ገልጸው መንግስታቸው ስጋቱን እንደሚያስወግድም አመላክተዋል። ይህ ሽፍታ ኃይል አሁንም እያደረገ ያለው ይህን መንግስት አቅም የለውም የሚለውን መልእክት ለማስተላለፍ ነው። ከጫካ ውስጥ እየወጡ በሌሊት አሽከርካሪ እየዘረፉ ይዟቸው እየሄዱ ገንዘብ ይጠይቃሉ። ሰላሚ ሰው እንዲህ የሚያሰቃዩት ያ የሚታገተው ሰው ሊኖረው የማይችል ገንዘብ ነው ሁሉ የሚጠይቁት ከግማሽ እስከ አንድ ሚሊዮን መጠየቅ፣ ይህ በየትኛውም ዓለም ባለ ሽፍታ የሚከናወን ተግባር ነው። ወለንጭቲ ከተማ አሁን ላይ ሰላማዊ ሁኔታ ውስጥ እንደምትገኝና በዚሁም ወደ ምስራቅ አገሪቱ አካባቢዎች የሚያልፉት የትራንስፖርት ፍሰትም በመደበኛ ሁኔታ እየተከናወነ እንደሚገኝ ባለስልጣኑ አብራርተዋል። በተመሳሳይ ሁኔታ ከዚህ በፊት በተያዘው ዓመት ታህሳስ ወር መጨረሻ ታህሳስ 29 2015 ዓም ቡሌ ሁራ ከተማ ውስጥ ታጣቂዎች በማረሚያ ቤት ላይ ጥቃት ከፍተው በወቅቱ ከአራት ሺህ በላይ እስረኞች ማስለቀቃቸውን የአይን እማኞች ዋቢ አድርገው መዘገባችን ይታወሳል። በኢትዮጵያ መንግስትና በሮ የሰላም ነፃነት ሰራዊት መካከል በቅርቡ ሰላም ድርድር በታንዛኒያ ዛንዚባር ደሴት መካሄዱን ተከትሎ የመረዳዳትና ችግሮችን በሰላም መንገድ የመፍታት አዝማኝ ተስተውሎም ነበር። ይሁንና ምክክሩ ያለተጨባጭ ስምምነት መጠናቀቁን ተከትሎ በኦሮሚያ የተለያዩ አካባቢዎች ጭቱ መቀጠሉ እየተሰማ ነው። የኦሮሞ ነፃነት አውጪ ሰራዊት ትናንት ባወጣው መግለጫ የመንግስት ኃይሎች በበርካታ የክልሉ አካባቢዎች መጠነ ሰፊ ክፋት ከፍቶብኛልም ብሏል። የቡድኑ ቃል አቀባይ ኦዳ ቱርቢ በትዊተር ገጻቸው ያጋሩት የቡድኑ መግለጫ የታንዛኒያው የሰላም ውይይት በተጠናቀቀ በኋላ በበርካታ አካባቢዎች የመንግስት ኃይሎች ጥቃት እንደከፈቱበት አመላክተዋል። እንዲህ ያለው እርምጃ በሰላም ውይይቱ ግጭት ለመቀነስ የደረሰባቸው የመግባቢያ ሀሳቦች በእጅጉ የሚጻረር ቢሆንም ታጣቂ ቡድኑ ለሰላም ካለው ቁርጠኝነት ባሻገር በምዕራብ ወለጋ፣ በምስራቅ ወለጋ፣ በምስራቅ ሸዋ፣ በአርሲ ባህራርጌ፣ ቦረናና ጉጂ ይዞታዎችን ለመከላከል መገደዱንም አመላክቷል። ቡድኑ በመግለጫው አክሎም በአሁኑ ጊዜ የተከፈተበት ጥቃትም ለሁለተኛ ዙር ውይይት የበላይነት ይዞ ለመቅረብ ያለም ነው ብለዋል። እንዲያም ሆነ በመንግስትና በቡድኑ መካከል ሁለተኛ ዙር ውይይት መቼ እንደሚካሄድ እስካሁን የተባለ ነገር የለም። ታጣቂ ቡድን ያሰማውን ክስ በተመለከተ ከመንግስት በኩል መረጃ ለማግኘት ዶቼ ቤሌ ለመንግስት ኮሚኒኬሽን አገልግሎት ባለስልጣናት የሚያደርገው ውድም ስልካቸው ባለመነሳቱ አስተታና በመከላከያ መካከል እየተደረገ ያለ ውጊያ እንደቀጠለ ነው። በፋኖና በመከላከያ መካከል በተደረገ ውጊያ በትንሹ የአምስት ሰዎች ህይወት ማለፉ ተገለጸ። በአማራ ክልል ሸዋን ዞን ሸዋሮቢ ዙሪያ ራሳ ተብሎ ከሚጠራ ስፍራ ረቡዕ ግንቦት 9 2015 ካፋኖና በኢትዮጵያ መከላከያ ሰራዊት መካከል በተደረገ የተኩስ ልውውጥ በትንሹ የአምስት ሰዎች ህይወት ማለፉን የአካባቢ ነዋሪዎች ለአዲስ ማለዳ ገልጸዋል። በሸዋሮቢ ዙሪያና አካባቢ በተደረገው በዚህ ውጊያ ንጹሃን ዜጎች የሞት ሰለባ ሆኗል የተባለ ሲሆን ሰላማዊ ሰዎች አካባቢያቸውን ለቀው መሄዳቸው ነው የተገለጸው። በዚህም በአገር መከላከያ ሰራዊትና በፋኖ መካከል በተከፈተው ጦርነት ሌሎች የሸኔ አባላትና የአካባቢው ነዋሪዎችም ተሳትፏል የሚሉት ነዋሪዎቹ በኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞን መካከል በሚገኙ አካባቢዎች ላይ ከፍተኛ ውጥረት መንገሱንም ተናግረዋል። በአካባቢው ሲካሄድ በነበረው የተኩስ ዘውት የከባድ መሳሪያ ድምጽ ይሰማ እንደነበርም ነው ለማወቅ የተቻለው። በኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞን አካባቢዎች በሚከሰቱ ግጭቶች በየ ወቅቱ የሰው ህይወት እያጠፉ ቤት እየተቃጠለ ሀብት ንብረት እየወደመ የቀጠለ ቢሆንም የፌዴራል መንግስት በዘላቂነት ሊያስቆሙ ባለመቻሉ በርካታ ነዋሪዎች አካባቢያቸውን ለቀው እንዲሰደዱ እንዳስገደዳቸው ነዋሪዎች ገልጸዋል። በዚህ አመት ብቻ ከሶስት ጊዜ በላይ በአካባቢው ጦርነት ተካሂደዋል የሚሉት የራሳና ግድም ነዋሪዎች በአካባቢው ሰላም ያስከብራሉ ተብለው የተመደቡ የአገር መከላከያ ሰራዊት የንፁሃን ህይወት ከመጥፋት አልታደጉም ብለዋል። ተቆጣጣሪ የነበሩ ንብረታዊ መረጃዎች ይነሱ ነበረ። በተመሳሳይ መረጃዎች እስከምንገናኝ እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን። መልካም ሌሊትን ተመኛን።